ታላቅ በሆነ የአብ በወልድ በመንፈስ ቅዱስ ስም ሰኔ 16 በዚች ዕለት የእግዚአብሔር መልአክ ለዮሴፍ በህልም ተገለጸለት፣ ሕፃኑንና እናቱንም ይዞ ወደ እስራኤል ሀገር እንዲመለስ አዘዘው። አባ አቡናፍር ገዳማዊ። በዚች ዕለት መልካም ሽምግልና ያለው ስሙ አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብጽ ሰው አባ አቡናፍር አረፈ። የዚህም አባት ገድል የተናገረ አባ በፍኑትዮስ ነበረ። እርሱ ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውኃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረ። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው፣ ፈርቶም ደነገጠ። የሰይጣን ምትሐት የሚያይ መስሉታልና ይህም አባት አቡናፍር ልብስ አልነበረውም። ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በላዩ በመስቀል ምልክት አማትቦ አጽናናው በፊቱም አቡነ ዘበ ሰማያትን ጸለየ። ከዚያም በኋላ አባ በፍኑትዮስ ሆይ መምጣትህ መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚያም በኋላ ሁለቱም በአንድነት ጸለዩ የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚያም በኋላ ወደዚህ በረሃ ከዓለም አወጣጡ እንዴት እንደሆነ ከዚያም በበረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት እኔ ደጋጎች ዕውነተኞች መነኰሳት በሚኖሩበት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 ከዚያም በኋላ ወደዚህ ደረስኩ። እግዚአብሔርም ያዘጋጀልኝ ይህችን ሰሌን አገኘኋት። በየዓመቱም አስራ ሁለት ዘለላ ታፈራለች፣ የለወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚች በረሃ እስከ ዛሬ ስልሳ ዓመት ኖርኩ፣ ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነሱ ወረደ። ክብር ይግባውና ጌታችን ኢየሱስ ክርስቶስን ሥጋና ደም ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ፣ ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በጸጉሩ ልብስ ገንዞ በዚያች ቦታ ቀበረው። ከዚያም በኋላ አባ በፍኑትዮስም በዚያች ቦታ ሊኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ ውኃውም ምንጩ ደረቀ። ቅዱስ አባ በፍኑትዮስም ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አበው ጸሎት ይማረን፣ በረከታቸው ይደርብን ለዘላለም አሜን። አፄ ይኲኖ አምላክ አፄ ይኲኖ አምላክ የዘውድ ሰማቸው ተስፋ ኢየሱስ ይባላል። ይኲኖ አምላክ ማለት አምላክ ጠባቂና ረዳት የሆነው ሲሆን የተወለዱበት እዚያው ወሎ ውስጥ ከደሴ ከተማ ወጣ ብላ በምትገኘው ሰገርት የምትባል ከተማ ነበረ። አፄ ይኲኖ አምላክ ከቀዳማዊ ምኒልክ ተያይዞ ከመጣው ከነገስታት ዘር የሚወለድ ከዛጉዌ ዘመነ መንግስት ፍጻሜ በኋላ ስልጣንን የያዙ ሰላማዊ ሰው ስርወ መንግስት ተተኪ ንጉስ ናቸው። የነገስታት ልጅ እንደሚያደርገው ሁሉ አፄ ይኩኖ አምላክም በአባታቸው አድማስ ሰገድ ምክንያት ወሎ ውስጥ በሚገኘው በሐይቅ ደሴ ውስጥ ባለው በቅዱስ እስጢፋኖስ ገዳም አስገብተው መንፈሳዊ ትምህርትን እንዲማሩ ተደርገዋል። ይኩን አምላክ በዚህ በልጅነቱ እድሜያቸው በገዳሙ እየተማሩ ከቆዩ በኋላ በመምህራቸው በአቡነ ኢየሱስ መዓ አማካኝነት የቀዳማዊ ምኒልክ ዘር መሆናቸውን ገልጸው ከአቡነ ተክለ ሃይማኖት ጋር አስተዋወቋቸው። አቡነ ተክለ ሃይማኖትም ገና በልጅነታቸው መንፈሳዊ በመሆናቸው ስለተደሰቱ ይኩኖ አምላክን በአቡነ ኢየሱስ መዓ ፍቃድ ከሐይቅ ወደ ሽዋ ይዘዋቸው መጡ። አቡነ ተክለ ሃይማኖትም በሐዋርያዊ ተግባራቸው ምክንያት በመንዝ በተጉለት በይፋት በመራቤቴና በሌሎች አውራጃዎች እየተዘዋወሩ ወንጌልን ሲሰብኩ ከብዙ ባለአባቶች ጋራ አስተዋወቋቸው። ከዚያም እውነተኛው የቀዳማዊ ምኒልክ ዘር መሆናቸውን በመንፈስ በመንፈሳዊ ጉዳይ እውቀትን ያላቸውና ትልቅ ጥበብ የተቸራቸው መሆኑን ካወቁ በኋላ ሽዋን አልፈው በበጌ ምድር በላስታና በጎጃም በየአውራጃዎች ለነበሩ ታላላቅ ሰዎች እየዞሩ ሲያስተዋውቋቸው ቆዩ። በመጨረሻም የዛጌ ስርወ መንግስት የመጨረሻው ንጉስ የነበሩት ከአጼ አነ ነአኩቶ ለአብ ጋራ በመደራደር ሐምሌ 7 ቀን በ1205 ዓ ም አነገሷቸው። ከነገሱም በኋላ ተስፋ ኢየሱስ የሚለው ስማቸው አፄ ይኲኖ አምላክ በሚል የግዕዝ ስም ተሰጣቸው። የመላው ኢትዮጵያ ንጉስ ነገስት ከመሆናቸው በፊት ለትንሽ ጊዜ የሽዋ ንጉስ መሆናቸው ይነገራል። ወሎ ውስጥ ገነተ ማርያም የተሰኘው ቤተ ክርስቲያን ያሰሩት እኒህ ንጉስ ናቸው። ባረፈው ጊዜ የተቀበሩበት ደጋ ደሴ ተብላ በምትታወቀው የጣና ሐይቅ ደሴ ውስጥ የወንድማቸው ልጅ ሂሩተ አምላክ ባሰረው ደጋ እስጢፋኖስ ነው። ኪዳነ ምህረት ኪዳነ ምህረት ስንል የምህረት ቃል ኪዳን ማለት ነው። በዚህ ውስጥም የምህረት አድራጊው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን፣ ምህረት ተቀባይም መላው የአዳም ዘር ነው። እናታችን ቅድስት ድንግል ማርያም በምድራዊ ቆይታዋ ዘወትር ወደ ክርስቶስ መካነ መቃብር ጎለጎታ እየወረደች ትጸልይ ነበረ። ልጇና ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገችውን ልመናና ጸሎት ተመልክቶ ሰምቶ የምሬት ቃል ኪዳን ገባላት። እንኳን የእናቱን ጸሎትና እና ልመና ቀርቶ ዘወትር በኃጢአት የምንዘፈቀው እኛን ክፉዎቹን የሚሰማ አምላክ ስለ አንቺ ስለ እናቴ ክብርና ጸጋ ስል ይኸው ቃሌ ብሎ ቃልኪዳን አደረገ። ከምረቱት ጋር ቃልኪዳኔን አደረግሁ መዝሙረ ዳዊት መዝሙረ 89 ከቁጥር 3 እንደተጻፈ ስሟን ለሚጠሩ በእሷ ማላጅነት ለሚታመኑ በምድር በረከትን በሰማይ ዘላለም መንግስትን እንደሚወርሱ የእምረትና የቸርነት ቃል ኪዳን ሰጥቷታል። ታላቁ መጽሐፍ እንዲህ ይላል፤ ቀስቲቶም በደመና ትሆናለች! በእኔና በምድር ላይ በሚኖር ሥጋ ባለው በሕያው ነፍስ ሁሉ መካከል ያለውን የዘላለም ቃል ኪዳን ለማሰብ አያታለሁ። ኦሪት ዘፍጥረት ምዕራፍ 9 ከቁጥር 16። በዚህም መሰረት ቃል ኪዳኗን ምክንያት በማድረግ ኪዳነ ምሕረት እያልን እንጠራታለን። እንኳን ለኪዳነ ምሕረት አደረሳችሁ እናታችን ምሕረትና ረዴት በረከት ከሁላችን ጋር ይሁን። ሌሎችም መዛበቻ መሆንና መገረፍ ከዚህም በላይ በስራትና በወይን ተፈተኑ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ፣ ዓለም አልተገባቸውምና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን ምዕራፍ 11 ከቁጥር 36። ወስዋለ ዛፊር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየን።